በሮኬት ሽቶቹ ይታወቃል። አመፀኛ ነው። ከባልካን ግዛት የተገኘ አርሰናልን ሁሌም ይወዳል። መድፉ የልብ ወዳጄ ነው ሲል በየተጓዘበት ይናገራል በየሄደበት አምበል ነው። ለመሪነት የተፈጠረ ግን ነውጠኛ ደፋርና ለድል የቆመ መውጣት መውረድን፣ መውደቅ መነሳትን፣ ከፍ ዝቅን እንደገና ደምቆ መታየትን ያውቀዋል። ጫና ብርቆ አይደለም። ያመነውን ይፈጽማል። ለፈተናዎች አይደናገጥም። ጸብ ካለበት አይጠፋም። ቢጫ ካርድ፣ ቀይ ካርድ ብርቆ አይደለም። አሸንፎ መጉላት መለያው ባህሪ ነው። ከመድፉ መንደር አይንህን ላፈር ተብሎ ተመልሶ በታታሪነቱ ነግሷል። ያሰለጠኑት ሁሉ ይወዱታል። ከአርሰናል ደጋፊዎች ተፋጦ አምበልነቱንም ተነጥቆ ከእንግዲህ አንተን በመድፉ መለያ ከምናይ ሞት ይሻለናል ያሉ የራሱ ክለብ ደጋፊዎችን በታታሪነቱ እኛም ግራኒት ዣካለን መልሶ አስጨፍሯል። ለዚህ ጀብዱ እንዲበቃ ሳምኖ እድል የሰጠው አሰልጣኝ ሱፐር ማይ ካርቴታን ሁሌም ያመሰግናል። እርሱ አሁን የጥቋቁር ድመቶቹ አውራ ነው። በሰንደርላንድ ደጋፊዎች ፍቅር የወደቀ ከፕሪሜር ሊግ የውድድር ዓመቱ ድንቅ ፈራሚዎች ቀዳሚው ነው። እድሜው 33 ተሻግሮም በመሃል ሜዳው ጦርነቱ የጄኔራልነት ማዕረጉን ያልተነጠቀ ከባያሬና ከዣቪ አሎንሶ ጋር የሊቨርኩሰን የዋንጫ እርግማንን እስከ ወዳኛው ከቀየረ በኋላ ሰሜን ምስራቅ እንግሊዝ ታይን ሳይዱ ዓለም ደርሶ መልሶ የእንግሊዝ እግር ኳስን የወረረ ከመድፈኞቹ ልብ ያልወጣው የጥቋቁር ድመቶቹ አውራ

ጥቅምት 2019 አርሰናል ከፓላስ በኤምሬትስ መድፉ ፓላስን ቀድሞ 2-0 ይመራ የነበረውን ጨዋታ ወደ ሁለታቻ ቀየረ። በጊዜው የአርሰናል ደጋፊዎች በቡድናቸው አቋም ደስተኞች አልነበሩም። ከፓላስ ያቻ ጎሎች በኋላ አሰልጣኙና ኤምሬ ግራኒት ዣካን በወጣቱ ቡካዮሳካ እየቀየሩ ነው ኤምሬትስ በጩኸት ቀለጠ። ዣካ ተቀይሮ ሜዳውን ለቆ እየወጣ ነው፣ በራሱ ደጋፊዎች እየተጮበት። ያኔ ያልተጠበቀው ክስተት እልህኛው ኮከብ ዣካ፣ አይሰማም በደንብ ጩሁ በምልክት አለ። አስፀያፊ ቃላቶችንም በማውጣት የራሱን ደጋፊዎች ዘለፈ። በኤምሬትስ ታናሎች በብስጭት የአርሰናል መለያውንም አሽቀንጥሮ ጣለ። መድፈኞቹ በአንበላቸው ድርጊት አበዱ። አንተ ከእንግዲህ ለሰከንድ አትመራንም ሲሉ እሳቱንም አቀጣጠሉ።

ያንን ቀን አረሳውም። ተሳስቻለሁ። ማድረግ አልነበረብኝም፣ ግን ሰው ነኝ። መሳሳት በእኔ አልተጀመረም። መጥፎም ጥሩም የኳስ ሕይወቴ ቀን ነበር እንደዛ ያርሰናል ደጋፊዎች ሲጮብኝ የፈጸምኩት ድርጊት ታላቅ ስተት ነበር። እኔ ሰዎች ይረዱኛል ብዬ አሊያም እንዲወዱኝ የማስመስል ሰው አይደለውም። አስመሳይነት የእኔ ባህሪ አይደለም። ቀጥታ ተናጋሪ ነኝ፣ ሁሌም ያመንኩበትን ነገር የምፈጽም በህይወቴ ሁሌም ዝግጁ ነኝ። ያንን ቀን ግን ከስልሳ ሺህ የኤምሬትስ ደጋፊ ች ፊት ዝግጁ አልነበርኩም። የራሴ ክለብ ደጋፊዎች ሲጮቡ ይገረመኝ፣ እናም ተሳሳኩ። መጥፎውም ጥሩም የኳስዮቴ ምሽት ነበር። ያኔ ተመልሼ የመድፉ መለያ ብዙ የተዋደኩለትን ላለመልበስ ወሰንኩ። የአርሰናል ደጋፊዎችም ጠሉኝ። ተመልሼ በአርሰናል መለያ እኔን ማየት እንደማይፈልጉ ተረዳው። ባንዴ ከጀግንነት ከአርሰናል አምበልነት ወደ ከሃዲነት መጣው። ቤተሰቦቼን ጭምር አሳፈርኩ። ተሳስቻለሁ፣ ግን አልደነገጥኩም። ሰው ነኝ፣ አጥፍቻለሁ፣ ይቅርታም ጠይቄያለሁ ለው አርሰናል እወዳለው፣ ግን ሰሜን ለንደን በጊዜው የመጨረሻዬ እንደሆነ አምኛለው። ማይካርቴታ ግን ሐሳቤን አስቀየረኝ። አይንህን ላፈር ካሉ የመድፎ ወዳጆቹ የፊት እንደገና እንድነግሥ እድሉን ሰጠኝ። እናም እኛም ግራኒት ዣካ አለን ዝማሬን በስህተቴ ምክንያት የጮቢ ደጋፊዎችን መልሼ በጥሩ ብቃት ያስጨፈርኩ ደስም አለኝ። ዣካ ያኔ 2019 ከአርሰናል ደጋፊዎች ተፈጥሮ የነበረውን እሰጥ አገባ ያስታውሳል።

ህይወት እንዲህ ነው። እኔ መጥፎ ሰው አይደለሁም፣ ግን አስመሳይነትን እጠየፋለሁ። ከእውነት እቆማለሁ። ሰዎች አልተረዱኝም ብዬ አልቆዝምም። ለማንም ራሴን፣ ባህሬን፣ ማንነቴን አልቀይርም። ራሴን ከፈጣሪ በታች አውቀዋለሁ። ማሸነፍን፣ ታጋይነትን፣ በራስ መተማመንን፣ መሪነትን፣ በቀጥታ ለዮት ፈተና ዝግጁነትን ከባልካን ጎዳናዎች ጦርነት ከበተናቸው ወገኖቼ ተምሬያለሁ። የአባቴ ስቃይ አይረሳኝም። አባቴ በአልባንያ ኮሶቮ በስር የተሰቃየ ከጸና የህይወቱ ጣውረዱ ተምር ያለው ህይወት ፈተና በማስመሰል አይገፋም። ዓለም የተቃኘው በእንዲህ አይነት ሂደት ቢሆን ራሱ ተሳስተህም ቢሆን አንተ እስካመንክበት ብቻህን ራሱ ብትቀር ከጸና ህይወት ፈተና ጉዞ እጅ መስጠት የለብህም። ብቻ አንተ ጥሩህን ሰዎች ስለጠሉህም ስለወደዱህም ሊገርምህም አይገባም። የጠሉ ሰዎች ነገ ይወዱሃል፣ የወደዱ ደግሞ ነገ ይጠሉሃል። ሳታስመስል ከራስ ጋር በጉዞ ጸና ግን ሁሌም አሸናፊዋን ተነህ። ይህ የግራኒት ዣካ የህይወት መንገድ ነው። ፍርሃት አልባው ታጋዩ ኮከብ፣ ዛሬም ከመድፈኞቹ ልብ ያልወጣው የጥቋቁር ድመቶቹ አውራ ግራኒት ዣካ። አርሰናልን እወዳለው። ዛሬም አርሰናል በልብ ያለ ሰባት ዓመት የቆየውበት ክለቤ ነው። እናም በሰንደርላንድ መለያ ከመድፉ የሚኖረው ጨዋታ ለእኔ በበርካታ ትውስታዎች በስሜት የተሞላ ይሆናል። የወቅቱ የዓለማችን ጠንካራውን ቡድን ነው የምንገጥመው። አርሰናል ከማይክ አርቴታ ጋር በዚህ ከፍታ ደረጃ እኔም ከወጣው በኋላ በየአመቱ የተሻሻለ ደርሶ ማየት ያስደስተኛል። አስደናቂ ውድድር አመት እንደሚኖራቸው አምናለው። ዛሬ ግን እኔ ዣካ የሰንደርላንድ መሪ ነኝ። ባደግንበት ሲዝን መልካም አጀማመር አሳይተናል። የሰንደርላንድ የክረምቱ ገበያ ጥሩ ግዢ በመሆን ያኮራኛል። ሰዎች ተመልሼ በሊጉ በዚህ ደረጃ እኔን ያዩኛል ብለው አይጠብቁም ነበር። እናም ከሰንደርላንድ ጋር በጥሩ ብቃት ለመቀጠል መትጋቴን እቀጥላለሁ። የማውቀው ነገር ካርሰናል በሚኖረን ጨዋታ ጎል ካስቆጠሩክ እንደማልጨፍር ነው። ምክንያቱም መድፈኞቹ ሁል ጊዜም በግራኒት ዣካ ልብ ውስጥ በክብር ይኖራሉ። የጥቋቁር ድመቶቹ አምበል ዣካ የሱፐር ማይክ አርቴታ የማይደፈር መድፈኛ ጦርን ለመፋለም እንደተዘጋጀ አስታውቋል። ሱፐር ሳተርዴይ፣ ግራኒት ዣካ ከአርሰናል የሊጉ ፊት አውራሪ ከሊጉ ሰርፕራይዝ አርሰናል ከሰንደርላንድ በስቴዲየም ኦፍ ላይት፣ ሰሜን ምስራቅ እንግሊዝ 11ኛ ሳምንት

እርሱ ከባያሬና ሰንደርላንድ ሲደርስ በዚህ ልክ ያንጸባርቃል ማንም አልጠበቀም ነበር። በኳስ ሕይወቱ አመሻሽ የላቀ ልምድ፣ የመሪነት ባህሪውና ታጋይነቱ ሰንደርላንድን ሊጠቅም እንደሚችል ቢታመንም በዚህ ልክ ከሊጉ ቶፕ የሚድፊልድ ጀነራሎች አንዱ ይሆናል ተብሎ አልተገመተም። እየታየ ያለው ግን ከተጠበቀውም በላይ ፍጥነት የላቀ ትኩረት፣ ጉልበት የማይነጥፍ ታጋይነት በሚጠይቀው የዓለማችን ተወዳጁ ሻምፒዮና የፕሪሚየርሺፕ ፉትቦል የመሃል ሜዳ ባትል 33 ዓመት ተሻግሮም ግራኒት ዣካ የሰንደርላንድ ጥንካሬ ምንጭ ሆኗል። እንደ ዴክላን ራይስ፣ ሞይሴስ ካሲዶ፣ ዶሚኒክ ሳቦዝ ላይ፣ ብሩኖ ፈርናንዴዝ፣ ዙቢሜንዲ፣ ኤንዞ ፈርናንዴዝ፣ ብሩኖ ጊማሬስ፣ ቶናሊ፣ ማካሊስተር ከመሳሰሉ የፕሪሚየር ሊጉ ድንቅ የወቅቱ አማካዮች ተርታ ግራኒት ዣካ የተሰኘው ስም በሁሉም የጨዋታ መመዘኛዎች ውጤታማ አገልግሎት አለ። በስዊዘርላንድ ባሴል ጀምሮ በሞንቼግላድባ አርሰናል፣ ሊቨርኩሰን እና ሰንደርላንድ በድል የደመቀ በውጣ ውረድ የታጀበ የኳስ ህይወትን ከፍታ እያሳለፈ ነው። በሁሉም የተጓዘባቸው ክለቦቹ መሪውን ማንበል ነው። መነሻ የአልባንያ ኮሶቮ ቤተሰቦች በዩጎዝላቪየርስ በርስ ጦርነት ከፍ ያለው መስዋዕትነት ከፍለዋል። ስዊዘርላንድ ቀያቸውን ለቀው በስደት የተንገላቱ ቤተሰቦችን ተቀብላ ሁሉን ሰታ ለዛሬ ያደረሰችኝ እናት ሀገሬ ነች። መነሻዬ ከባልካን ጎዳናዎች ቢሆንም ስዊዘርላንድ የቤተሰቦችን ህይወት ገጽ ቀይራለች። ዛሬ የሀገሬ ስዊዝ አምበል ሆኜ ከታናሽ ወንድሜ መገኘት ያኮራኛል። ዙሪክ እና ለንደን ቤቶቼ ናቸው። የሰሜን ለንደን ካምደን ወርቃማ ትውስታዎቼ ዛሬም አሉ። የሊቨርኩሰን ውጤታማ አመታቶች አይረሱኝም። ድንቅ ቡድን ነበረን። ለነዛ የሊቨርኩሰን ታማኝ ደጋፊዎች በጀግንነት የሚገባቸውን የቡንደስሊጋ ክብር ሰጥተናል። ቆራጥነት፣ ታጋይነት፣ አሸናፊነትን ከቤተሰቦችን የተማርኩት አባቴ፣ በህይወትህ ምን ቢፈጠር ከክብር ጋር ለዓላማ ታገል፣ ምን ቢገጥምህ ጀምረ ሳትጨርሰው የምትተው ነገር እንዳይኖር፣ እጅ መስጠትም በጀግንነት ሲሆን ዋጋ አለው፣ አሸናፊነት ከጸና ታታሪነት ይመነጫል፣ ይለኝ ነበር። አባቴ ልክ ነበር። ያ የህይወት ውርሴ የዛሬው ዓለም የሚያውቅ የሚያውቀው ግራኒት ዣካ የማይነጥፍ ህይወት መንገዶች ናቸው። የማሸነፍም በደሙ የወረሰው የቀድሞው መድፈኛ ዛሬም ከገኒንግ ፎር ግሬትነስ መንደር ከነብደቱ የሚታወሰው ከመድፈኞቹ ልብም ያልወጣው የጥቋቁር ድመቶቹ አዲሱ አውራ ግራኒት ዣካ ትሪቡን የኮከቦች ገጽ።